ገና ለሆነና እናገራለሁ መንግስት ማለት አንተም ማንም ሰው የማይጠብቀው ትልቅ ሚስጥር ነው። ፈተናዎችን በጠቅላላ ተቋቁማ ኢቨን ፆታዊ ጥቃት ደርሶባት ነበር። እናቴ ተደፍራለች ተደጋጋሚ ጊዜ እኔ ስለደረሰብኝ ጉዳይ ስለ እኔ ላይ ስለሆነ ጉዳይ አንድ ቀን አወራችኋል። ስለ መስፍን ያስቀመጥኩት ማስረጃ ትልቅ ማስረጃ። ከዚህ በኋላም ደግሞ ያለው ነገር እንደሚያልፍ ተስፋ አለኝ። ሁሉም ነገር እንደሚሻሻል ተስፋ አለኝ። ተይ እንጂ ተይ እንጂ፣ ምን ሆነች ነው? ችግር ብዙ ነው። እማ እማ ስለ ሰላም ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን እንደምን አላችሁ እንደምን ቆያችሁ እንደምን ከረማችሁ? ልኝ በ በእያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን እያልክ እንግዲህ ዛሬ እንደዚህ እምር ድምቅ ብዬ ብቅ ብያለሁ። ያው ሰሞኑን እንግዲህ አንድ ድል አስመዝግበናል። ማህሌትን በእጃችን አስገብተናል። በአሁን ሰዓት ላይ ማህሌትን እየተንከባከብናት እንገኛለን። ዛሬ ደግሞ ለየት ያለ ፕሮግራም ይዤ ነው የመጣሁት ለየት ያለ ፕሮግራም የመጣሁት። ሁለት ፕሮግራም ነው፣ ሁለት ቦታ ነው ዛሬ የምወስዳችሁ ማለት ነው። አንደኛው ለእናንተ ሲሆን አንደኛው ደግሞ ለእኛው ሰብሰብ ብለን የምናደርገው ነገር ነው። ማለትም ትልቅ እንግዳ አለኝ ዛሬ፣ ማህሌትን ማግኘት የሚፈልግ ትልቅ ትልቅ እንግዳ አለኝ። እንዲሁም ደግሞ ከስጦታ ጋርም ጭምር ነው ማህሌት ጋር የሚሄደው ዛሬ ማለት ነው። ስለዚህ ሁላችሁም በጉጉት አብራችኝ ሆናችሁ እነዚህ ሁለት ቦታዎች ላይ ሲሄድ አብራችኝ እንድትሄዱ እጋብዛችኋለሁ ማለት ነው። ምክንያቱም ዛሬ በጣም ያው ደስተኛ ነኝ። ደስተኛ የሆንኩበትን ምክንያት ደግሞ በኋላ መታየት ይሆናል ማለት ነው። እስከ ፕሮግራም የፍጻሜ ድረስ አብራችን ቢያረጋችሁ ቤተሰብ መሆናችሁን አትርሱ። የደወል ምልክት ደግሞ በመጫንና በማምራት ቪዲዮ በለቀቅኩ ቁጥር ወዲያውኑ ኖቲፊኬሽን ወደ እናንተ ይደርሳል ማለት ነው። ከዛ ባሻገር ደግሞ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ሰው በጣም ጉጉት ያደረበት ሰው ነው። እንዲሁም ደግሞ አግኝቻት እንኳን ደህና መጣሽ ማለት እፈልጋለሁ ስለተባልኩኝ እንግዲህ ይህንም ጭምር ነው እዚህ ድረስ ይዤ የመጣሁት ማለት ነው። እንግዲህ ያው ቅድም እንግዳ እንዳለ ይነግራቸዋለሁ። ስለዚህ ማን እንደሆነ የምታዩት ይሆናል ማለት ነው። ግን ከዛ በፊት እስኪ ማህሌት ስላለችበት ሁኔታ ትንሽ ላውራት። እንዴት ነሽ ማህሌት? ደህና ነኝ፣ ሁሉ መልካም። እንዴት ነው ለውጥ? አሁን ምንም ዶክተሮቹም እንክብካቤ እያደረጉልኝ ነው። አሁን ይሻላል። እንደው ማለት ለየት ያለ የምትፈልጊው ነገር ኖሮ ምናም ምናልባት ያልተናገርሽው ነገር ካለ በዚ አጋጣሚ እንድትናገር ይፈልጋሉ። ፈለግን ገቢ የገቢ ማሰባሰብ ወይ ደግሞ ምንድን ነው የገቢ ምንጭ ማድረግ እንችላለን፣ እስከ ጨረታ ሲወጣ ስለዚህ አድቫንቴጅ ደግሞ ምንድን ነው በዛ መሬት ላይ ለሚመጣው ነገር ኃላፊነት እንድንወስድ

እርስዎም ልጆት የሚያደርጉልኝ ነገር ለእኔ ከምንም በላይ ነው። እንግዲህ ጀግና የወለደ ጀግና ጀግና እናት የወለደ ጀግና ይወለዳ ይወጣል ማለት ነው። ከጀግና እናት እንግዲህ ጀግና ልጅ ይወጣል ማለት ነው። እንግዲህ ዛሬ ያያችሁ ማህሌት እንግዲህ በዚህ ሁሉ መከራ ሁሉም አልፋ እንግዲህ ወስፒታል እናት የተኛችው ማለት ነው። እንግዲህ እነ ሎሉ እና እነ ዘላለም አምጥቷት ማለት ነው። ዛሬ ደግሞ እናቱን እንግዲህ ሊጠይቋል፣ ስጦታ፣ ልዩ ስጦታ ይዞላት መጡ ማለት ነው። ምን እንደሆነ ደግሞ አብረን እንከተለዋለን ማለት ነው። አሰላሙ አሌይኩም ረህመትላሂ ወበረካቱ የቻና ቤተሰቦች እንዲህ ናችሁ? ሰላም ናችሁ? ሰላማችሁ ናችሁ? ብዙ ይበልልኝ። ሰላም ሰላም፣ ክርስቲያኖቶች እንዲህ ናችሁ? ባላችሁበት አላህ ይጠብቅልን። ለቤቴ አዲስ የሆናችሁ ሰብሰብ ስክራይብ ላይክ ኮሜንት፣ እንደው ደስታችሁን አሳብ ደስታችሁን እንደው በዚህ ልጅ በዚች ልጅ ብዙ አደጋ የደረሰባት ብዙ ነገር በደጋጋሚ የተደፈረች ሁላችንም ሴት ልጅ ነን ማለት ነው። ምኑ መውደቂያችን አናውቅም ማለት ነው። እንግዲህ ልጅ በዛ ላይ ደግሞ ወንድሟም ተይዞባት፣ ወንድሟንም ታግዶባት እንግዲህ ያለእናት አባት ያደገች ልጅ ናት። በጣም ታሪኳ ሲወራ እውነት በጣም ነው የሚያስለቅሰው በጣም ነው የሚሰማቸው ማለት ነው የሚሰማው ማለት ነው የሌለ ስሜት ነው የሚመጣው ማለት ነው እንግዲህ ማህላዊት እንግዲህ በነሱ በነዚህ ጀግና እጅ ያስገብቷታል ምንም አትሆንም ከእንግዲህ እሷም ከእንግዲህ እናንተን አለኝ እኔ ምንም አልሆንም ብላለች እንግዲህ የደረሰ ስለ መስፍንም ብዙ ስጦታ ብዙ የወጣ ጉድ አለ ማለት ነው እናገራለሁ የእሱንንም አሁን አይደለም ትንሽ ልቋቋምና እናገራለሁ ብላለች። እንግዲህ ጉዱ ሊወጣ ነው ማለት ነው። እንዲህ ጉዱ ደግሞ በማየትና በመስማት ደግሞ ጓጉች ያለው ማለት ነው። ምን እንደሆነ እላችኋለሁ እንግዲህ ዛሬ ጀግናችን ሁለት ነገር ነው ይዞልን የመጣው ማለት ነው። አንድ ደግሞ የመደም ቅመሞች፣ የመደም ቅመሞች ከሀገር ውጭም ከውጭም ያላችሁ ከውስጥም ያላችሁ እንግዲህ ቤት ቤት ማለት ነው። እንግዲህ ግማሽ ክፍያው ከፍላችሁ ግማሽ ሳይሆን ሰላሳ ፈንሰርቱ ከፍላችሁ እንግዲህ ቤትም ለመግዛትም የምትፈልጉትን ብር ከባንክ ከሚቀመጥ ብራችሁን ቤት በቤት ላይ ብታውሉትስ የሚልም እንግዲህ አምጡ ተውልና ጥሩ ነገር ማለት ነው። እሱንንም በጣም ጥሩ ነገር ማለት ነው። የእናንተ የሚጠቅማችሁ ነገር ነው ማመጣው በማለት ምክንያት ሄዶ ማለት ነው። እዛ ሄዶ እንግዲህ አይቶ አይታችኋል ማለት ነው። ቪዲዮን እንግዲህ እስከ መጨረሻ ካያችሁት ብዙ ነገር ታያላችሁ ማለት ነው። ቤቱ ማለት ነው እና እሱ የመደም ቅመሞች፣ እና ከሀገር ውስጥም ከሀገር ውጭም ያላችሁ እንዲጠቅማችሁ ብዬ ያላወቃችሁ ላስረዳችሁ፣ ያላወቃችሁ ልንገራችሁ ብሎ እንግዲህ መጣ ማለት ነው። እውነት ነው። ቤት ማለት በጣም በጣም አስፈላጊ ነገር ነው፣ ከሁሉም ቤት ማለት ነው። ቤት ካላችሁ ብትበሉ ባትበሉ ባትጠጡ፣ ምንም ምንም ነገር እንትን ብትሉ፣ ማንም የሚጠይቃችሁ ሰው የለም ማለት ነው። ዋናው የሰው ልጅ ዋናው ከባድ ከባድ ነገር በአዲስ አበባ ቤት ነው ማለት ነው። እና የእኛ ጀግና በጣም ነው የምናመሰግነው እውነት ክብር ይገባል ማለት ነው። በጣም ነው የምናመሰግነው ይህንን ጥሩነትህን ይህንን የምታረገው ሁሉም ነገርህን ቀጥልበት ማለት ነው። እውነት ቀጥልበት። አንተ በጣም ያው ጀግና እናትም እንዳለ አስታወቀናል ማለት ነው። በጣም ነው የምናመሰግነው በጣም ነው የምናመሰግነው። የበለጠ ደግሞ በትልቅ ደረጃ ደግሞ እንድናየህ ደግሞ እንፈልጋለን ማለት ነው እና ይሄ ሁሉ የእኛ ነው፣ ይሄን ይዞ የመጣው ማለት ነው እና ማህል ሲቀጥል ደግሞ ማህሌት ደግሞ እንግዲህ አሁን ባለችበት ነገር በጣም ደህና ነኝ እናንተ ስላላችሁኝ በጣም ደህና ነኝ ብላለች አመስግናለች ማለት ነው። እናትየዋ ደግሞ መሻላ ትልቅ ስጦታ ይዛ መጥታለች እናት ማለት ነው። እንግዲህ አበሻ ቀሚስ የሚያምር ማለት ነው፣ ጥበብ ማለት ነው፣ በጣም የሚያምር መጣች። ማህሌት ደግሞ ሲሜንቷ መቆጣጠር አቃጣት፣ በጣም ነው ያለቀሰችው። ወንድማችን ጀግና ደግሞ ለምን ታለቅሻለሽ? እኛም ከእንግዲህ እናቴ ብቻ አይደለም ወንድምሽ፣ እኛም ወንድምሽ ነን። እናቴ ደግሞ የእኔ ብቻ አይደለችም፣ ያንቺም እናት ናት እና የሁለታችን አራት ነን ወንድሞች አለሽ፣ እህቶች አለሽ። እንደገና ደግሞ ከአንቺ ይሄ ሁሉም የሚያለቅሱ ቤተሰብ ይሄ ሁሉም የደረሰብሽ ጊዜ ሁሉም የሚናገሩ ቤተሰብ ሁሉም አለሽ እና አንቺ ብቻሽ አይደለሽም። ተንግዲት ብዙ ነገር አርፈሻል ብዙ ነገር ተርፈሻል እና ማልቀስ አያስፈልግም፣ ማለት ማለት ነው ጀግናችን ማለት ነው። እሷም ደግሞ እኔ አዎ አመሰግናለሁ እናንተ በጣም ነው ምን ማለት ትፈልጋለች ትባል እኔ የእናንተ ምስጋና ነው በጣም ነው እናንተ ባትደርሱልኝ እዚህ ጋር የት ነበርኩኝ? አለች ዶክተሩንም ዶክተሮቹንም ደህና የተንከባከቡኝ ነው ደህና ላይ ነኝ ያለ ነው አለች። እላችኋለሁ እንግዲህ እናትየው ደግሞ እሱ ብቻ ይዞ አልመጡም። ያው ካሜራ ላይ አላቀረቡትም እንጂ አጃዎቹ ምናምን እንግዲህ የሴት ልጅ የሚጠገናትን በርበሬው ሹሮውንን ምናምኑን ቆጣጥሮ እንደ እናት ማለት ነው እንደ እናት ይዞ ነው እየተሸክሞ የመጡት ማለት ነው። እድሜና ጤና ይስጠው በዚህ አይነት ማለት ነው ጀግና ልጅ ነው የወለዳችሁት። በጣም እውነት የሁሉም ሰው ትምህርት የሚሆነው የሁሉም ሰው የሚያስተውር ነገር ነው የሚሰራው ማለት ነው። እና አንተም እድሜ ጤና ይስጥህ ማለት ነው እንግዲህ ወጀግና ማለት ነው። የደረሰብኝ ደግሞ ብዙ ነገር አለ። የደረሰብኝ ደግሞ አንድ ቀን ማወራችሁ ይሆናል አንድ ቀን ነግራችኋለሁ ብለዋል ማለት ነው። ምክንያቱም ልቡ ነው የሚያውቀው። እንግዲህ ብዙ ነገር ደርሶባቸዋል፣ ብዙ ነገር አይተዋል ማለት ነው። ያው እናትዮ እንግዲህ አትናገሪ ያላት አትናገር። እናት አሁን የማህሌት ብቻ የእሷ ብቻ ደህና መሆኗ ነው፣ አለ ላችኋለሁ። በጣም በጣም እንግዲህ መስፍን ብዙ ያረገው ታሪክ ነገር አለ። እንግዲህ በተደጋጋሚ እንግዲህ ልጆቹ ሳይቀር ሁሉም የእሱ ታሪክ ሁሉም የተናገረ ነው የወጣ ነው መጥፎ መሆኑን አረመኔ መሆኑን። እንግዲህ ልጅ የለውም ልጆች የለውም አይባል፣ ልጅ አለው እንግዲህ ልጅ የሌለው ሰው ነው እንግዲህ ሆዱ ማይራራው እህት የሌለው ወንድም የሌለው ሰው ነው። ቤተሰብ የሌለው ሰው ነው ሆዱ ማይራራው ይባላል። ይሄ ግን ቤተሰብ ያለው ሰው ነው፣ ግን አረመኔ መሆኑ ሁሉም ሰው ያውቃል ማለት ነው። አብሮትም የሚሰራ እንደሚያስገድድ በብር እንደሚለውጣቸው እነሱ ደግሞ ያው ታቃላችሁ፣ ብር ሲሰጣቸው እንደሚቀየሩ ህይወታቸው ደግሞ ያስፈራራቸው እንዲህ ነው ማረጋችሁ፣ እንዲ ነው ማረጋችሁ ያለው አሁን መህሌው ታይታችኋላ ተደጋጋሚ ደፍራ በሽተኛው ነው አርጋ ላይ ቆይታለች ማለት ነው። እና ኢንሻአላ ደግሞ ተሽሏት ደግሞ ይሄንንም ታሪክ ለማውራት ያበቃታል ማለት ነው። እንግዲህ አይዞሽ፣ ነይ እንጂነንም አላህ ይጠብቅሽ። በጣም ጀግና ነሽ ማለት ነው። ተጀግና ሰው ስለጨመረሽ ማለት ይይ፣ አይዞሽ። እኔና ሴት ልጅ ብዙ ችግር ብዙ ነገር ይደርስባታል እና ያንን ነገር ደግሞ ተቋቁመሽ ማለፍ ነው። ካላለፍሽው ደግሞ ጥሩ አይደለም ማለት ነው፣ እና አንቺ ጀግና ነሽ ማለት ነው። ጀግና ነሽ እንግዲህ ደግሞ ምንም አትሆኝም። ይሄ ድምጽሽ ራሱ መስማት አሁን በበፊት ራሱ ደህና ሆነሽ መጠሻል ማለት ነው። እና ቤተሰቦች እስቲ ያላችሁ ሀሳብ አስተያየታችሁ እናንተም ኮሜንት ሊያስቀምጡ። ቤቱ ደግሞ እንዳያመልጣችሁ የምትፈልጉትን ቤቱን እንዳያመልጣችሁ። እንግዲህ በአንድ የሚከፈል አይደለም ሰላሳ ፐርሰንት እየከፈላችሁ የቤት ባለቤት ለመሆን ከፈለጋችሁ እንግዲህ ወንድማችን ጀግናው እሱ ቤት ገብታችሁ ማለት ነው። ቁጥር አስቀምጠዋል። ቁጥር አስቀምጫለሁ ብለዋል። በሱ ደውላችሁ መጠየቅ ትችላላችሁ ብለዋል። ተወክለና የምትፈልጉትን ምን የምትፈልጉትን ሁሉም እሱ ላይ ይነግራችኋል ማለት ነው። በሌላ ቪዲዮ እስከ ስንገናኝ ድረስ መልካም ቀን መልካም ምሽት ይሆንላችሁ። ባይ ባይ።